የአሜሪካ ፌዴራል ዳኛ የትራምፕ አስተዳደር የአሜሪካ ድምፅ እና የሌሎች በአሜሪካ ድጋፍ የሚሰጣቸውን የዜና ማሰራጫ ሰራተኞች ወደ ስራቸው እንዲመለሱና የሚሰጡ የገንዘብ ድጋፎች በሙሉ እንዲቀጥሉ ትዕዛዝ አስተላልፈዋል። ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን ዜና ወደ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ በአብሮና እንድዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ ዝርዝር ዜና ስናልፍ እንደሚታወቀው አርባ ሰባተኛው የአሜሪካ ፕሬዚዳንት ዶናልድ ትራምፕ አወዛጋቢ የሆነ ውሳኔ አሳልፈው መሆኗ ይታወቃል። ይህም በአሜሪካ ድምፅ የሚተላለፈው ቪኦኤ ቮይስ ኦፍ አሜሪካ የሚለውን መዝጋታቸው ይታወሳል። ብዙ ሰራተኞች ረፍታቸውን እንዲወስዱና ውሳኔ እስኪወሰን እንዲጠብቁ ተብሎ ነበር። ሰሞኑን ግን በአዲሱ አንድ የአሜሪካ ፍርድ ቤት ዳኛ ግን ስራ እንዲጀምሩ ትእዛዝ ተሰጣቸው። ዳኛው የአሜሪካ ድምፅ ቪኦኤ ቮይስ ኦፍ አሜሪካና ሌሎችም የመገናኛ ብዙኃን ለማፍረስ የተደረገው ጥረት ሕግና የአሜሪካ ሕገ መንግስትን የጣሰ ነው በማለት ወስነው ስራ እንዲጀምር በአዲስ መልክ ትእዛዝ አስተላልፈዋል። ፕሬዚዳንት ዶናልድ ትራምፕ ትዕዛዝ ተከትሎ ወደ አንድ ሺህ 00 የሚጠጉ ጋዜጠኞች ጨምሮ ከአንድ ሺህ ሶስት መቶ በላይ የቪኦኤ ቮይስ ኦፍ አሜሪካ ሰራተኞች የግዳጅ እረፍት ተሰጥቷቸው የመገናኛ ብዙሀን ተቋርጦ ቆይቷል። በብዙዎችም ስርጭቱ አቁሞ ታይተዋል። ይሁንና የፕሬዝዳንቱ ጽህፈት ቤት ዋይት ሀውስ የመገናኛ ብዙሃን ድርጅቱ ጸረ ትራምፕና አክራሪ ነው ሲል ይከሱታል። በሁለተኛው የዓለም ጦርነት ወቅት የናዚን ፕሮፓጋንዳ ለመመከት የተቋቋመው ቮይስ ኦፍ አሜሪካ በአሜሪካ የተቋቋመው በአጭር ምህጻረ ቃል ቪኦኤ በዋነኝነት የሬዲዮ ስርጭት አገልግሎት ሲሆን ከዋነኛ የዓለማችን መገናኛ ብዙሃን ተቋማት መካከሉና ፈርቀዳጁ ቀዳሚ ነው። ቮይስ ኦፍ አሜሪካ በሁሉም ቋንቋዎች ይተላለፋል ሲባል እንደ ዓለም ከ42 በላይ ቋንቋዎች የሚተላለፍበት ነው። ቮይስ ኦፍ አሜሪካ በአማርኛ በኦሮሞኛና በትግረኛ ዜና እንዲሁም ትንታኔዎች ለኢትዮጵያ አድማጮች ሲያቀርብ እነሆ ከ40 ዓመት በላይ እንደቆየ ትውስታ ይነገርለታል። ጣቢያው እንደተዘጋ ትራምፕ ፕሬዝዳንታዊ ውሳኔ ማስተላለፋቸውን ተከትሎ በሶስት ቋንቋዎች ለኢትዮጵያውያን አድማጮች የሚያደርሰው ስርጭት ከተቋረጠ እነሆ ከአንድ ወር በላይ ሆኖታል። ዳኛው ውሳኔው ላይ በሰራተኞቹና በበጀት ቅነሳው ምክንያት ቮይስ ኦፍ አሜሪካ በ80 ዓመታት ውስጥ ለመጀመሪያ ጊዜ ዜና እየዘገበ አይደለም ተብሏል። ውሳኔውን ያስተላለፉት ዳኛ ሮይስ ላምበርት የትራምፕ አስተዳደር እርምጃ የወሰደውም በሰራተኞችና፣ በኮንትራክቶች፣ በጋዜጠኞች፣ በዓለም ዙሪያ መገናኛ ብዙኃን በሚከታተሉ ሰዎች ላይ የሚደርሰው ጉዳት ከግምት ሳያስገባ በድንገት የተፈጠረ ስህተት ነው ሲሉ ዳኛው ኮንነውታል። ኢትዮጵያ ይለውም ዳኛው የአሜሪካ መንግስት የአሜሪካ ድምፅ ቋሚና ኮንትራ ሰራተኞች ከፕሬዝዳንታዊ ውሳኔ በፊት ወደነበረበት ቦታ እንዲመለሱ በሬዲዮ ፍሪ ኤዥያን እና ሚድል ኢስት ብሮድካስት ኔትወርክ ላይም ተመሳሳይ እንዲደረግ ቀጭን ትእዛዝ አስተላልፈዋል። ዳኛው በተጨማሪም የትራምፕ አስተዳደር ውሳኔ የዓለም አቀፋዊ ብሮድካስት ደንብንና በጀት የሚመድበው የአሜሪካ ምክር ቤት ስልጣን የሚጋፋ ድርጊት ነው ሲሉ አጥብቀው ኮነኑ። ዶናልድ ትራምፕ 47ኛው ፕሬዝዳንት በአጠቃላይ በመገናኛ ብዙሃን ላይ ከሚፈጸሙት ጥቃት አንጻር ቮይስ ኦፍ አሜሪካ ላይ ለረጅም ጊዜ ትችት ሲሰነዝሩ ቆይተዋል። ነገር ግን ፕሬዝዳንቱ የወሰኑት ውሳኔ ተሽሮባቸዋል። ፕሬዝዳንቱ በተደጋጋሚም ዋነኛ የመገናኛ ብዙኃን ወገንተኛ ናቸው በሚል ሲከሰሱ ቆይተዋል። ትራምፕ ባለፈው ጥር ወደ ስልጣን ከተመለሱ በኋላ የፖለቲካ አጋራቸው የሆነው ካሪስ ሌክን ቮይስ ኦፍ አሜሪካን እንዲመሩ ሾመዋቸው ነበር። ሌክ ትራምፕ በ2020 በምርጫ በባይደን በተሸነፉበት ጊዜ ምርጫው ተሰርቋል የሚለውን የትራምፕ ሐሰተኛ ክስ ደግፈው ነበር። በመሆኑም እዛው ቦታው ላይ ተክተዋቸው ነበር። እንደ ተኳቸው ግን የአሜሪካ መገናኛ የሚባለው ለሁለተኛው ያለውን ጦርነት መከታ ነው የተባለው ቮይስ ኦፍ አሜሪካን መዝጋት ነበር። መጋቢት ላይ የፕሬዝዳንትነት ትራምፕ የአሜሪካ ድምፅ የሚያስተዳድረውና በባህር ማዶ ያሉትን ሬዲዮ ፍሪ ዩሮፕ እና ሬዲዮ ፍሪ ኤዥያን በገንዘብ የሚደግፈው የአሜሪካ መንግስት መስሪያ ቤት ኤጀንሲ ፎር ግሎባል ሚዲያ እነዚህን የመገናኛ ብዙኃን በሕግ የሚፈቅደው ልክ እንዲዘጋ ትዕዛዝ አስተላልፈው ነበር። ውሳኔውን ተከትሎ ጋዜጠኞችና የመብት ተከራካሪ ቡድኖችና የሙያ ማህበረሰብ እርምጃውን ሕገወጥ ነው በሚል ክስ መስርተው የኒውዮርክ ዳኛ ፕሬዚዳንቱን ትዕዛዝ በጊዜያዊነት አግደውት ነበር። አሁን መቀመጫቸውን ዋሽንግተን ያደረጉት የፌደራል ዳኛ ላምበርት በኮንግረሱ በጀት የሚመደብለትንና በዓለም ዙሪያ ተዓማኒ ዜና እንዲያቀርብ በህግ የተቋቋመውን ቮይስ ኦፍ አሜሪካ የትራምፕ አስተዳደር ለመዝጋት ስልጣን የለውም ሲሉ ኮንነዋል። ዳኛው የትራምፕ አስተዳደር ውሳኔ ግልጽ በተፈቀደ የተወሰደ እርምጃ መሆኑን ለመረዳት አስቸጋሪ አይደለም በማለት የተፈጸመውን ጥሰት እንዲስተካከል ቀጭን ትዕዛዝ አስተላልፈዋል። የዳኛው ውሳኔ በተመለከተ ቮይስ ኦፍ አሜሪካ የሚያስተዳድረው ተቋምና የፕሬዝዳንት ጽህፈት ቤት አስተያየት ተጠያቂ ወዲያውኑ ምላሽ አልሰጡም። እነዚሁ 47ተኛው የአሜሪካ ፕሬዝዳንት አወዛጋቢነታቸውን እንደቀጠሉ ይገኛሉ። ዶናልድ ትራምፕ ክሪምሊን የሩሲያ አካል አድርገው እውቅና ለመስጠት እያሰቡ ነው ተባለ። ፕሬዝዳንት ትራምፕ ከፕሬዝዳንት ፑቲን ጋር በሚያደርጉት የስልክ ውይይት የሩሲያው ፕሬዝዳንት ተኩስ ለማቆም ዲስማሙ ለማሳመን እንደሚሞክሩ ተገልጿል። ፕሬዚዳንት ትራምፕ አስተዳደር የዩክሬን ጦርነት ለማስቆም ወደፊት የሚደረገው ድርድር ሩሲያ በ2014 የራሷ ግዛት አድርጋ የጠቀለለቻትን ክሪምሊን ግዛት ሩሲያ አካል አድርጋ እውቅና ለመስጠት እያሰቡ መሆኑን ሮይተርስ የሴምፎርድ የዜና ድረ ገጽ ጠቅሰዋል። ትራምፕ እስካሁን ይፋ ውሳኔ አለማሳለፋቸውን የገለጸው ሴማፎርድ ክሪሚያን የሩሲያ አካል አድርጎ እውቅና የመስጠት ጉዳይ ወደፊት የሚቀርቡ አማራጮች አንዱ ሊሆን እንደሚችል ጠቅሰዋል። ፕሬዚዳንት ትራምፕ በዛሬ ዕለት ከፕሬዚዳንት ቭላድሚር ፑቲን ጋር በሚያደ የሚያደርጉት የስልክ ውይይት የሩሲያው ፕሬዝዳንት ተኩስ ለማቆም እንዲስማሙና ሶስት ዓመታት ያስቆጠረው ጦርነ በዘላቂ እንዲቆም እርምጃ እንደሚወስዱ ለማሳመን እንደሚሞክሩ ተገልጸዋል። ክሪሚሊን በዓለም አቀፍ ደረጃ አብዛኛው ሀገራት የዩክሬን ግዛት አካል እንደሆነች የምትታወቅ ሲሆን፣ ኬቭ ምንም እንኳ አሁንም በላይ በሃይል ለማስመለስ የሚቻል ባይሆንም የጥቁር ባህር ባህር ሰላጤ ማስመለስ ትፈልጋለች። ክሪሚሊን የሩሲያ የጥቁር ባህር ኃይል ያለባትን ከመጠቅለሏ በፊት አብዛኛው ሩሲኛ ተናጋሪ የነበሩ ክሪሚሊን ይፋ የሩሲያ አካል መሆኗን በተደጋጋሚ መግለጽ ይታወሳል። በ2014 ክሪሚሊን የጠቀለለችው ሩሲያ በየካቲት 2022 ዩክሬን ላይ ልዩ ያለችው ወታደራዊ ዘመቻ በመክፈት በምስራቅና ደቡብ ዩክሬን አራት ግዛቶች በከፊል ይዛለች። ሩሲያ እነዚህም በከፊል የያዘቻቸውን ግዛቶች የሩሲያ አካል ማድረግ በሀገሪቱ ፓርላማ ፊት አጽድቃለች።